በ2024 በታህሳስ ወር ደቡብ ኮሪያ ውስጥ አንድ አዲስ ነገር ተከሰተ። የሀገሬው ሰው በርካታ ቁጥር ያላቸውን ወታደሮች በዋና ከተማዋ ሴኦል መመልከታቸው እንግዳ ስሜትም ፈጥሮባቸዋል። በወቅቱ ከጎረቤት ሀገር ሰሜን ኮሪያ የተቃጣ ጥቃት አልነበረም። በዚያ ሰሞን የሚቀርብ ወታደራዊ ትርኢትም አልተዘጋጀም። ወደ ከተማዋ የመጡት ወታደሮች ለዲሞክራሲያዊ ስርዓት ጽኑ አቋም አላት የምትባለዋን ሀገር በሚመሩት ፕሬዚዳንት ዩን ሱክ ዩል ቀጭን ትዕዛዝ የሀገሪቱን ምክር ቤት በኃይል ጥሰው ከገቡ በኋላ ነው የጦር ኃይሎቹ የመጡበት ተልዕኮ ግልጽ የሆነው። ውድ የተረክ ሚዲያ ቤተሰቦች በዛሬው መሰናዷችን በሀገራቸው ላይ ወታደራዊ አገዛዝን ለመጫን በማሴርና ለጠላትም የሀገርን ሚስጥር አሳልፈው በመስጠት ተወንጅለው ወደ ወህኒ ስላመሩት የደቡብ ኮሪያው ፕሬዝዳንት በተመጠነ ቆይታ ዝርዝር ታሪካቸውን እናጋራችኋለን። በዲሞክራሲያዊ ስርዓታቸው አይደራደሩም ስለሚባሉት የኮሪያ ዜጎችና ስለወሰዱት አስገራሚ እርምጃም ትሰማላችሁ። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ደቡብ ኮሪያ በእስያ አህጉር የምትገኝ የጠንካራ ኢኮኖሚ ባለቤት ሀገር ነች። በርካታ የቴክኖሎጂ ውጤቶች ዋነኛ መዳረሻ በመሆንም ትታወቃለች። በዓለም አቀፍ ዘንድ ታዋቂ የሆኑት ኤሌክትሮኒክስ ውጤቶች አምራች የሆነው ሳምሰንግና ና ኤልጂ ዋና መቀመጫም ግዙፉ የመኪና አምራች ሃዮንዳይም በዚያው በሴኦል ነው የሚገኘው። ደቡብ ኮሪያውያን ትልቅ ስም ያለው ተቋም ብቻም አልገነቡም። ታታሪነት የተላበሰ የሥራ ባህል ያላቸው ህዝቦች ባለቤትም ናቸው። ደቡብ ኮሪያ እንደ ሀገር ራሷን ከቻለችበትና ከሰሜን ኮሪያ ከተለያየችበት ጊዜ በኋላ በተለይም ከ1987 ወዲህ ከኢኮኖሚያዊ እድገት ባሻገር ዲሞክራሲያዊ ሥርዓቷን እያዳበረች በአሁኑ ጊዜ በዓለም ላይ በምሳሌነት መጠቀስ የሚችል ግልጽና ፍትሃዊ የሆነ መንግሥታዊ ሥርዓትን መስርታለች። ባላት የፕሬስ ነፃነትም ስሟ ተደጋግሞ በበጎ ሲነሳ ይደመጣል። ለዚህ ደግሞ ዋነኛውን ድርሻ የሚወስደው የሕዝቧ ንቃተ ህሊናና የትምህርት ባህል በቀደምትነት ይጠቀሳል። ደቡብ ኮሪያ ለትምህርት ከፍተኛ ትኩረት ከሚሰጡ ሀገራት መካከል በቀዳሚነትም ትጠቀሳለች። የሀገሬው 97 በመቶ የሚሆነው ህዝብ አጠቃላይ ንቁ የሚባል የማንበብ የመጻፍና የመረዳት ክህሎትን አጣምሮ የያዘ ዜጋ ነው። ከዚህ ውስጥ ደግሞ የከፍተኛ ደረጃ ትምህርት ተቋምን በመቀላቀል ትምህርታቸውን የሚያጠናቀቁት ዜጎቿ ከሰባ በመቶ በላይ የሚሆነውን ድርሻ ይይዛል። በዚህ የተነሳ በሀገሪቱ ውስጥ ህዝቡ ለሚካሄዱ ሁሉም አይነት ሀገራዊ ጉዳዮች ከፊት ተሰላፊና ንቁ ተሳታፊም ጭምር በመሆን ደጋግሞ አሳይቷል። በደቡብ ኮሪያ ውስጥ አንድ ፕሬዝዳንት ከአንድ የሥልጣን ዘመን በላይ እንዳይመረጥ የሚያደርግ ህግም አለ። ሀገሪቱ የምትከተለው ፕሬዝዳንታዊ ሥርዓት ሲሆን በተወሰነ ሂደት የሚመረጡ የምክር ቤት ተወካዮችንም የምትመርጥበት ሥርዓት አላት። አባላቱ ለአራት ዓመታት በፓርላማ እንዲቆዩም ይደረጋል። በ2022 በዲሞክራሲያዊ መንገድ ወደ ስልጣን የመጡት ዩን ሱክ ዩል ሀገራቸውን ለአምስት ዓመታት ለመምራት ቢመረጡ ሶስት ዓመት እንኳን ሳይሞላቸው ነው ከስልጣን ወርደው ወደ እስር ቤት ያመሩት። ለጠላት ሚስጥር አሳልፎ በመስጠት ክስም በሀገራቸው ተከሰዋል። የደቡብ ኮሪያ አቃቢያነ ህግ በዩን ሱክ ዩል ላይ የማርሻል ወታደራዊ ህግን በማወጅና ጠላትን በመተባበር በሚል በችሎት ፊት አቁሟቸዋል። በ2024 በኮሪያ ምድር ወታደራዊ አገዛዝም በማወጅ ፖለቲካዊ ቀውስ በመፍጠር በሚል አስቀድሞ ካወጁት ወታደራዊ አገዛዝ በኋላ በፓርላማ ጭምር ያለመከሰስ መብታቸው ተነስቶ በፍትህ አደባባይ እንዲቆሙ ከ300 የፓርላማ አባላት 204 የሚሆኑት ልትከሰስ ይገባሃል ያላቸው ፕሬዝዳንት ናቸው። ለጥቂት ጊዜያት በስር ላይ ቆይተው ከሀገር እንዳይወጡ ተወስኖ ተለቀው ነበር። አሁን ላይ በድጋሚ ለእስር ተዳርገዋል። በሰሜን ኮሪያ ድንበር ሰው አልባ ድሮን በማብረር ከሰሜን ኮሪያ በኩል ጥቃት ሊመጣ ነው በሚል ወታደራዊ አገዛዝን ለማስፈን አሲረዋል በሚል ከግማሽ ቀን በላይ በፈጀ ክርክር ችሎት ላይ ክሳቸው ሲደመጥም ውሏል ዩን ሱክ ዩል ህጉን ያወጁት ወታደራዊ አገዛዝን ለመጫን አስበው እንዳልሆነ ደጋግመው የተናገሩ ሲሆን አዋጁ ሀገሬን ለመከላከልና የበረታውን ጸረ ዲሞክራሲያዊ የተቃዋሚ ፖለቲከኞች ድምፅ የሀገራችንን ዲሞክራሲያዊ ሂደት እንዳይጎዳ በማሰብ ለመከላከል ያደረግኩት ነው ሲሉም ተደምጠዋል ከዩንሱክዩል በተጨማሪ አብረዋቸው ውሳኔውን ያስፈጸሙ የካቢኔ አባሎቻቸው ተጠያቂ እንደሚሆኑም የደቡብ ኮሪያ አቃቢያን ህግ ተናግረዋል። በደቡብ ኮሪያ ውስጥ የዩንሱክዩል መታሰር ደጋፊና ተቃዋሚዎችን በሁለት ጎራ የከፈለም ሆኗል። ያም ሆኖ ግን በርካታ ቁጥር ያላቸው የአገሬው ዜጎች በቀድሞ ፕሬዚዳንታቸው ወደ ፍርድ ቤት ማምራት ደስታቸውን አደባባይ ጭምር በመውጣት እየገለጹ ነው። አስቀድሞ ታስረው በተፈቱ ጊዜ የአገሬው ህዝብና ተቃዋሚ ፖለቲከኞች ዩንሱ ክዩል ተጠያቂ እንዲሆኑ ደጋግሞ ሲጠይቁም ነበር። ዩንሱክዩል ጥፋተኛ ሆነው ከተገኙ እድሜልክ ሊታሰሩ አሊያም የሞት ቅጣት ሊጣልባቸውም እንደሚችል እየተነገረ ነው። ከሁሉ በላይ ግን ዩንሱክዩል የሚመሩት ህዝብ ሀገሩ አስጠብቃ የኖረችውን ዲሞክራሲያዊ ሥርዓት በስድስት ሰዓታት የፕሬዝዳንቱ ትእዛዝ መጣሱን አለመቀበሉና ዲሞክራሲያዊ ሥርዓታቸውን ለማስጠበቅ የሄዱበት ርቀት በበርካቶች ዘንድ መነጋገሪያ አድርጓቸዋል። ዩን ሱክ ዩል በቀጣይ የቀረቡባቸውን ክሶች መከላከልና የአቃቤ ህግን ማስረጃ መርታት ካልቻሉ ከባድ የሆነ ጊዜ ከፊታቸው እንደሚጠብቃቸውም እየተነገረ ነው። የዛሬን በዚህ አበቃን። ቸር ቆዩልን።